ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች በቁጥጥር ስር አሉ። ተጠርጣሪዎቹ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ መታየታቸውን የፌዴራል ፖሊስ አስታውቋል። ፖሊስ እነዚህን ግለሰቦች እንደዚሁም ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ መጀመሩን አስገንዝበዋል። በቁጥጥር ስር የዋሉት ወንጌላዊት ገብረ እንድሪያስ፣ በረከት ጸጋዬ፣ መቅደስ ደረጀ፣ ግሩም ገዛህኝና ዮሐንስ መኮንን የተባሉ ግለሰቦች ሰዎች መሆናቸውን ገልጿል። የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ ሆነ። በዚህም መሠረት የሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ ም መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ኦቁ ብሏል። የሂደቱን ዝግጅቶችንና የጊዜ ሰሌዳን አስመልክቶ መግለጫ የሰጡት የቦርዱ ሰብሳቢ ሜላት ቀለም ወርቅ ኃይሉ በዚህ ወቅት እንዳሉት መራጮች በዲጂታል መንገድ በስልካቸው በዌብሳይትና በምዝገባ ጣቢያዎች በታብሌት መመዝገብ ይችላሉ። ከዚህ ጎን ለጎን ደግሞ በማንዋል መንገድም ምዝገባዎች እንደሚከናወኑ ነው ያብራሩት። እንደዚሁም የእጩዎች ምዝገባንም በዲጂታላይዝድ መንገድ ለማከናወን ለፓርቲ ተወካዮች ስልጠናዎች መሰጠቱን ያነሱት በጎንደር ከተማ ተጥሎ የነበረው የሰዓት እላፊ የእንቅስቃሴ ገደብ ተነስቷላለ። የከተማው አስተዳደር ፖሊስ መምሪያ የከተማው ሰላምና ጸጥታ እየተሻሻለ መምጣቱን ተከትሎ የነዋሪዎችን የመንቀሳቀስ ነፃነታቸውን በአግባቡ እንዲጠቀሙ ለማድረግ ሰዓት እላፊው መነሳቱን የመምሪያው አዛዥ ኮማንደር አንተነ ቴዎድሮስ አሳውቀዋል። ሕብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችል መሆኑ ተመላክቷል።